ሳይሆን ቢያንስ የሆነ በቃ ልደቷም ስለደረሰ በጥሩ ነገር መጥተው እስካሁን ተጨንቀናንላ ያስደስቱናል ብዬ ነበረ ዛሬ ያሰብኩት፣ አልሆነም። ያው የሚሰሩት ስራ ነው። ሁሌ እንደምናገረው ስራ እየተሰራ ነው ነው ከመጀመሪያው ጀምሮ እስካሁን ድረስ ስራ እየተሰራ ነው ብዬ ነው እኔ እያወራው ያሉት። በቃ ስራቸውን ይስሩ ልቀቋቸው፣ ልቀቋቸው ብያለሁ፣ ትላንትናም ተናግሬያለሁ። እንደውም የለቀኩትም እንትን አለ መሰለኝ፣ የለቀኩትም አለ ተባካችሁ ስራ የለ ስራበት የሚል ዘፈን እራሱ አበሬ አቀናብሬ ለቅቄላችኋለሁ። ስራቸውን እየሰሩ ነው። ብሩኬ ደግሞ ምንድነው ያለው? ምንድን ነው ያለው? በቃ ታውቃላችሁ፣ ያው የምናገረውን ነገር ለምን እንደማደርገው ታውቃላችሁ እያለ ነው፣ እያሳወቀን ነው። እና ይሄ አሁን ትርጓሜም አያስፈልገውም፣ እንደዚህ ነው። እሱ በመጥፎ ሁኔታ ነው እየሄደ ያለው ማለት የትኛውም ወንድ አሁን ለአንድ ወር ተጣልቶ ከሌላ ሴት ጋር ተላምዶ ይመጣል ማለት፣ እኔ ብዙም ምክንያቱም የሌለውን ስም መስጠት አንፈልግም እንዲሰጠውም አንፈልግም። ሃይሚም እዛጋ ደግሞ ስሜን አትጥራ ያለችው መንገድ አለ። ስሜን አትጥራ አትጥሪ አትጥራ ሲባባሉ ነበር እኮ ትናንትና። አትጥራኝ አትንካኝ አትውደደኝ ምናምን እየተባባሉ ነበረ። ይሄ ማለት ስራቸው ነው። ሲቀጥል ደግሞ ስራ መሆኑን ደሞ የምታውቁት በምን እንደሆነ ታቃላችሁ። እሱ የለቀቀው ቪዲዮ አስር ማን ነው አራሳ ከምናምን ነው የነ ሃይሚ ቪዲዮ የተለቀቀው፣ እንዴት ብሎ አየው? ከኛ እኩል ነው ሲለቀቅ የሚያየው። ተቀናብሮ ምናምን ምናምን አይደለ ነው ቁጭ ብለው አብሮ ከጨረሱ በኋላ ነው ከጨረሱ በኋላ ነው ወደኛ የሚያስተላልፉት አለ ማለት ነው። አብሯቸው ነው ማለት ነው። እኔማ እኔ እንደዛ ነው እያሰብኩ ያለት ምክንያቱም እሱ አስራስድስት ሰዓት ሊለቅ እሷ አምስት ሰዓት ለቃ፣ እንዴትም ሆኖ ቪዲዮ በዛ ሰዓት ተሰርቶ ይለቀቅልናል ብላችሁ የምታምኑ ኦዲየንሶች ካላችሁ አትሳሳቱም። ስራ እየሰሩ ነው። እንቀበላለን፣ እንቀበላለን። ስራ እየሰሩ ነው። ኦኬ። ግን ያው ቢያንስ በቃ አሁን በቃ ልደቷንም ሁለት መቶ ሺዋንም ደግሞ በፍቅርና በደስታ ደግሞ ብናከብር ደስ ይላል። አትስደቧት ብሏል። እንዳትሰድቡ አደቀ እንዳትሰድቡ። ልጅቷ ያደረገችው ነገር የለም። ኦኬ። ያው የተሰጣት አክሽን ምንድን ነው? አብራ አብራ እንደዚህ በመያያዝ አብራ በመሄድ ምናምን ምናምን ነው። አሁን ምንድን ነው መሰለሽ፣ የምንም አታመጣም። ምን ልታመጣ ነው ላለችው ነው መልስ እየመለሰላት ያለው ሌላ ምንም አይደለም። ምን ታመጣለ? ምንም ምታመጣው ነገር ይሄን ለማምጣት ነው እንዴ እንደዚህ የፎከርከው ብላ ሼር አድርጋለች። እሷ ታዲያ ስሜን እንዳጠራካለች ለምን ሼር ታደርጋለች? ስራ ነው እየተሰራ ያለው እና ራሳችሁን አረጋጉ። ሁሉንም ነገር ያው ከነገ ከተነጎዳ በኋላ የምናየው ነገር የሆነ ነገር እና ተነጎዳን ታስተካክሎ ካልመጣ ስራ አይደለም ማለት ነው ብለን ብላን እና እናምናለን። ግን ስራ ነው፣ መቶ ፐርሰንት ስራ ነው። ምክንያቱም እዚህ ጋር እዚህ ጋ ዳኒ የተጠቀማቸው ነገሮች አሉ እዚህ ጋ ደግሞ ምንድነው እነ ሃይሜ የተጠቀሙት ወሬዎች አሉ ሁሉም ወሬዎች እየተቀባበሉ ነው እየተሰሩ የመጡት ዛሬ እንደምናየው ማለት ነው ልጅቷን ደግሞ ይመስለኛል ቲክታክ ላይ ከዳኒ ጋር አይቻታለው የዳኒ ጓደኛ ናት ይሄን እያየን ስራ አይደለም አይን እንዲያይ ብላለች ስሜን አትጥራ ብላለች ምን አላት ስምሽን ሁሌ እጠራሻለሁ፣ አትከለኪኝም። ከፈለሽ ጥሪኝ እመጣለሁ። አንችም አንቺም ጥሪኝ፣ እኔም ጠራሻለሁ፣ አልተውሽም። ማለት ከዚህ በላይ መልስ የለም መልስ የለም። እና ብዙም ብትጨነቁበት ይሄ ማብራሪያ የዛሬው ማብራሪያ አያስፈልገውም። እሷ ደግሞ አትጥራኝ ስሜን ያለችው ማስኬጃ ነው እንትኑን አሁን ለብሩኬ

ሃይሚ ምታስተካክሉ እዛ እናንተን የሚሰድባችሁ ሳይሆን እናንተን የሚሰድባችሁ ሳይሆን እንደው መያያዝ ያለባችሁ ከእኛ ደግሞ ወደዚህ ፊታችሁን ደግሞ ወደ እኛ ምክንያቱም ዛሬ ስትናገሬ ነበረ ነገር አለ እሷንም ከፋት የሚሳደቡ ሰዎች አሉ። እነሱም ሳይሆን እኛ እኛ ኦዴንሶቻቸው አብረን እየተጓዝ ያለን ኦዴንሶቻቸው አለን። አክብረናችሁ ወደናችሁ የምንከተላችሁ አለን እና እኛ ወደ እኛ ደግሞ ፊታችሁን አ አሁንችን መጠን ወደ እነሱ ናችሁ። ከነሱ ጋር ነው እየታገላችሁ ያለችት። በቃ እነሱ ትላችሁ ደግሞ ወደ እኛ ነው እና ደስታዋን በደስታ ክብረን ብንደያይ እላለው። ሌላ ምንም አለልም። ጥያቄ ካለ አዩ ያልገባሽ ነገር ካለ ጠይቂ፣ ንድማረም ያልገባሽ ነገር ካለ ጠይቂ እንጂ ምንም የሚያሰራ ነገር የለም። ይልያ ያሉ ብላችሁ ደግሞ የምትጨፍሩ ሰዎች አትጨፍሩ፣ አትጨፍሩ። በቃ ምክንያቱም እንዳይ ነገር የለም፣ ምንም እንዳይ ነገር የለም። ስራ ነው፣ ስራ ነው፣ አለቀ። እዚህ ጋር የመጀመሪያው አራሳት ላይ አራሳት ከምናምን የሚለቀቀው አይዲያ ይሰጣል፣ ከዛ በሱ ተንሰራፍ ደግሞ ተነስተው ደግሞ ወይ ብሩኬ ወይ ሃይሚ ደግሞ በተራዋ ተንሰራርታ ተሰራለች። ሌላ ምንም እያየን ነገር ሌላ፣ የምትሳደቡ ሰዎች እባካችሁ እባካችሁ አቁሙ በቃ። ከዚህ በኋላ ምክንያቱ ተናገለች በእናንተ ምክንያት ነው በእናንተ ምክንያት ነው ከኦዴስ ምክንያት ነው። የእኛን ክፍተት እየታየን ያለ ነው እያሉ ነው እያሉ ስለሆነ እኛ አንድ ነው እስ የተጣማንም ካለን እየተባላን ያለንበትም ካለን ወደ እኛ አንድ ላይ እንምጣና ሁላችንም ወደ ራሳችን እንሆንና አንድ እንሆንና፣ እስ ኦዲየንሱን እኮ እነሱ አንድ ለማድረግ እየጣሩ ነው። እኔ እየታየኝ ያለው በምን በምን በዛ ለ አንድ ሁኑ እያሉ ነው። አንድ ሁኑ፣ ምክንያቱም ኦዲ ሰበታኑ እንድና አያንፈልግም። ሃይሚ ማለት የብሩኬ ናት፣ ብሩኬ ማለት የሃይሚ ነው። አለቀ። ማንም መጥቶ የትኛውም ሴት መታ የፈለገችው ብታረግ የፈለገችው ብትሆን ጉዳያችን አይደለም ጉዳያችን አይደለም። ምክንያቱም ይሄ ስራና ስራ ነው፣ አለቀ። ስራ ብለን እንቀበላለን። ግን አሁንም አሁንም አሁንም የምንጠይቃችሁን ልደቷንና ሁለት መቶ ሺውን ደግሞ በክብር በፍቅር በደስታ እንድናሳለፍ ብሩኬም ሆነ ሃይሚ የሚሰድቧችሁ ሳይሆን እኛ ደግሞ በጥምር የምንከተላችሁ የምናከብራችሁ ኦዲየንሶቻችሁን አክብሩና ወደ ቦታችሁ ተመለሳችሁ ልደታን እና አክብር ነው የምንለው እልህ ምናምን የሚባለው ነገር ወደ ኋላ ጥላችሁ ምክንያቱም ከኦዴንስ ጋር ልተያይዛቸዋል ኖ ያ ነገር ስራ ቀላቀላ ከሌለው አይሰራም ጠላት ነው ወደ ላይ ከፍ የሚያደርገው ዝቅ የሚያደርገው ደግሞ ምንድን ነው መሰላችሁ የእናንተ ወደታች ስትወዱላቸው እነሱ እየረገጠቸው ይሄዳሉ እናንተ ግን ከፍ እያላችሁ ስትሄዱ ከፍ እያደረጋችሁ እኛ ደግሞ እናንተ ወደ ላይ እናመጣለን እንጂ ሌላውን ሰራት ነገር የለም። እና አባካትኛ ማክብራችሁ ፊታችሁን ደግሞ ወደኛ ልታዞ ወዳለው ጥያቄ ካላችሁ ቀበላለው። ስለተለፉባችሁ ይቅርታ። ማከብርሽሽን እያላ ነው ሊያንጫራ ጭራት ነው እንጂ ሌላ ነገር የለም። ተረዱ። በትክክል በደንብ ቪዲዮን አዳምጡ። ሁለተኛ ነገር ደግሞ ምን ብላለች? አይኔ ምንም አታውቁ ነገር አታወሩ። በትናንሾች ዩቱበር ዳኒ ደፋ ያቀብልላት ነው እያሉ ነበረ። ያ እኔ ታያችሁ፣ ማስረጃ አላችሁ ወይ ብላለች። እኛ ትናንትና እዚህ ጋ አውርተን ጫርተን ነበረ። መረጃ የሌለው ነገር አናውራ። አንድ ላይ ለማድረግ ብዙ ነገር አውታ ይቻይኒ እንደዛ ማድረግ ሞክሩ። አንድ ላይ ለማምጣት ሞክሩ። እንደገና ደግሞ ህልል የሚባለው ነገር እርሳ። በራሳቸው ሳይሆን ከኦዲንስ ጋር ነው። ኦዲንስ እኛ እንገለባበጣለን። የዛሬን እራሱ ብነ ውሎ እግዚአብሔር ትላንትና ነ ዛሬ የተለየ ኮመንት ነበር። እንደዛ ባና አደርጎ ጥሩ ነበር። ሁለቱንም ሞክል። ብሩኬ ጀግና የሚትሉ ሰዎች አላቸው እዛ ጋር። ሁለቱም ጀግኖች ናቸው። ለምን

አንቱ ሰብስክራይበሩን አንስታችሁ ሰላማችሁ ለምን ይነሳል? ሰብስክራይበሩን አንሱ። የሚደሰትበት ቦታ ስ ነገር አለ ስድብ ቤት አትግቡ። እና እንደዛ ነው ብሎ ጨርሻለሁ። ልጆቻችን እንደፋንሻ ፍልልቅ አርጎ ፍልድሽ ብሎ ያምጣልን ልደቱ እያቃወጥ የምናከብርበት ቀን ይሆንልን። ክዳንበት ማህላት ገብታ አሳርቃ ፊድምድቅ ብለን እንዲናከብ የተደሰታችሁ ዛሬ ደግሞ ተለያዩ ብላችሁ የተነሳታችሁ አንገታችሁን ምንትከፈቀን ይመጣል። አትደሰቱ። እግዚአብሔር ይከተለን፣ ሁላችንም ያለንበት ቦታ እግዚአብሔር ይከተለን። ጥሩ ነገራቶችን አስበን ለሰዎችም መልካም ሰው እንሆን። መልካም እምነታችን ብንገት ጥሩ ነው። ቀርሻለሁ። ምታውቃናቸውም የሆነ ነገር ማስተላለፍ እንፈልጋለን። ይህን ስራ ከተጓዙበትም የእሷ ልደት ከማክበር ወደኋላ አንልም። ይሄንን እንላለን። እኔ በግሌ ላለው እዚህ ቤትም ያለው ሰው ጠቅላለ ይላሉ ይ እርግጠኛ ልደቷን እናከብራለን። አብረናት እናከብራለን። ምክንያቱም እዚህ ስራ ስራው እንደዚህ ነው የምንቀጥለው። አይ እናንተ ኦዲንሶቻችሁ እንድትከፉብን አንፈልግም። ቦታችን ላይ ገብተን ሰርፕራይዝ እና አድርጌ አከብራለሁ ካለ ወንድማችን እንቀበላለን። አይ በቃ ነው አብረን እናከብራለን። ምክንያቱም የሁለቱም የሁለቱም ኦዴንሶች እኛ የሆነ ሰው ሲደሰት ወይስ ከፋ እንደዚህ ነው። እንደ ብሩኬ አይሚ እንደዚህ ናት እንደ ብለን የምትሸሸቅ ኦዴቶች አይደለም። ሁለቱንም ይዘን እንግዋዛለን። ሁለቱንም እኛ አንድ የአይሚ ሌላ ነው፣ የብሩኬ ሌላ ነው ደጋፊ ብሩኬ ደስ ሲለዋል፣ እሺ እኛ የት ትንግባ ብላለች። ሁለታችሁ የምንወድ የት ትንግባ ተብሎ አይቻለውና ቲክተር ላይ። እውነቱም እኛ የት ንግባ የሚለው ሀሳብ አያስማማኝም። የት ማንገባ ሁለቱን ይዘን በሚደሰቱበትም ሰዓት በሚያዙበትም ሰዓት እያዘንን እየተደሰትን እንጓዛለን። ብለው ተስፋ ትቁረጡ ሁላችሁም ኦዴንሶች። እኛን ኦዴንሶችን አንድ ለማድረግ ነው አንድ ለማድረግ ነው እየሰሩ ያሉት እና እኛ ኦዴንሶች አንድ ድኑንና እነሱን አንድ እናደርግ ስ ይሄ ነው መልዕክት። እኛ ኦዴንሶች አንድ ድኑንና አንድ ድኑንና እነሱንም አንድ ድናደርግ ስ በፊትም አንድ ለን አሁን ከጊዜ በኋላ ሃይሚ